በወለደች በመጀመሪያ ቀኗ ወንድ ልጇን የውሃ ቱቦ ውስጥ የጣለች ተከሳሽ በእስራት እንድትቀጣ ተወሰነባት። ዋና ሳጅን ፈለጉ ሻሻግሬ ተጨማሪ አላት። ተከሳሽ ሳራ ሙገሌ የተባለችው ግለሰብ ልጇን በሰላም ከወለደች በኋላ ከውሃ መውረጃ ቱቦ ላይ እየጣለችው በጉለሌ ክፍለ ከተማ ወረዳ አምስት አስኮ ኪዳነ ምሕረት በመባል ከሚጠራው አካባቢ ነው። የክፍለ ከተማው ፖሊስ መምሪያ የሴቶችና የህፃናት ማስተባበሪያ ኃላፊ ዋና ሳጅን መሰል ሀብቱ እንደተናገሩት በወቅቱ ተከሳሽ ልጇን በፌስታል ጠቅልላ ስትጥለው ህፃኑ በማልቀሱ ድምፅ የሰሙ የአካባቢው ነዋሪዎች ለፖሊስ ጥቆማ ይሰጣሉ። ፖሊስን በቦታው ላይ ደርሶ ልጁን ከወደቀበት በማንሳት በአካባቢው ወደሚገኝ ጤና ጣቢያ ወስዶ የጤንነት ሁኔታውን እንዲመረመር ያደርጋል። ተከሳሿም ተይዛ ለምን እንደጣለችው ስትጠየቅ የማሳድግበት ገንዘብ ስለሌለኝ ነው ያለች ሲሆን ፖሊስ የዓይን ምስክሮችን ቃል በመቀበል ክስ ተመስርቶ ውሳኔ እንድታገኝ መደረጉን ገልጸዋል። ተጠርጣሪዋ ሳራ የተባለችው በጥቁር ፌስታል ጠቅላ ውሃ መወርድበት ቱቦ ላይ ነው የጣለችው። ከተጠርጣሪ እንደሰማ ነው ወላጅ አባቱ አላቀውም። ነገር ግን እኔ ራሴ ማሳደግ አልፈልግም፣ ለዛ ነው የጣልኩት፣ አስበቤት ነው የሚል አተሳሰብ ነው። ልጅቷ ጥላ ስትሄድ ወዲያው ነው የተያዘችው። ከህፃኑ ወደሚመለከተው ክበበ ፀሐይ አስገብተነዋል። እሷ ተይዛ እኛ ክፍላችን መጣች። የምርመራ መዝገቡ አደራጅተን ምስክሮቹ ያለው ተቀብለን ይህንን ካጣራን በኋላ ለክፍሉ አቃቤ ህግ ያለው ነገር አቀረብን። የምርመራ መዝገቡ ክስ መስርተን ለፌዴራል የመጀመሪያ ደረጃ ፍርድ ቤት መናገሻ ፍርድ ቤት ተጠርጣሯ በሶስት ዓመት ከሰባት ወር እስራት እንድትቀጣ መራቢያ ቤት ወርዳለች። ሕጻናትን ወልዶ መጣል በወንጀል የሚያስጠይቅ ተግባር በመሆኑ ጽንስ ከመፈጠሩ በፊት ተገቢውን ጥንቃቄ ማድረግ ይገባል፣ ያሉት ኃላፊው ከተወለደ በኋላም ህጋዊ አካሄዱን በጠበቀ መልኩ ኃላፊነት ወስደው ማሳደግ ለሚችሉ አካላት መስጠት ይገባል በማለት መልእክታቸውን አስተላልፈዋል።